ምን ቢቀስ ምን ምን ቤታችን ውስጥ ሰራተኛ እንቀጥራለን ካለ ስንት ጊዜያችን ነው? ከገባን ጀምራ ሰባት ወር ሙሉ ሰራተኛ ምን እንፈልጋለን

እናደረገው አለበ የሚሉ በቪዲዮ ከሆነ መፈለግ አለብህ። አንዳንድ ቦታ ላይ ፖል ላይ አለ። ፖሎቹ ጋር አንድ ቦታ ወደ ብዛ በኩል አካባቢ

አሁን ለዚህ ነው ታውቃላችሁ፣ ሰራተኛ የሚያስፈልገው። አዎ አዎ፣ ቁርስ ጠዋት፣ ልክ ሰራተኛ ሰራተኛ እዛ ጋር ደላላ ማሙሽ የድለላ ስራ እረሱ ደግሞ ፕሮሞት እንዳይመስለው በነጻ ፕሮሞት። የታለ አንተ ማሙሽ ራቀ። እዛ ጋር ፖል ያለ ብቻ ማሙሽ የድለላ እዛ ጋም ደላላ አለ። ነው? ደላላ እዚህ አካባቢ በጣም ብዙ ነው ወይ ደላላ? ሄሎ፣ አባቴ ሰላም ነው? አለን አለን። ደላላ ስራ አይተን ነበረ ፖል ላይ የቱ ጋር ነው ያንተ ቢሮ? እንትን ፈልገን ነበረ የቤት ሰራተኛ ተመላላሽ። ከወር እስከ ወር ነው ወይስ በሳምንት ነው? በወር ነው እንጂ የምን ሳምንት ወር። ሆኖ ግን በሳምንት ስንቴ እንደምትመጣ ነው። አዎ እሱን እኮ ነው የሚያልቁት። ከሳምንት ስንቴ እንደምትፈልግ ነው እኮ እያልኩ ያለችው ሶስቴ

ደላላይ ቢሮ ማለት እንትን ነው። ደላላ ምናምን ነው። የሰራተኛው ምናምን በቃ መጣን። ቢሮ በዚህ ጀምሯል። ቴክኖሎጂ አያችሁ። ሄሎ ጤና ይስጥልኝ። ደቡብ ፕሮሞሽን፣ ችግር ሆኖብን ነው የቤት ሰራተኛ። እግዚአብሔር ለምን ማይክ አያስፈልግም። መኪና ውስጥ አባቴ ደስ ይላል

እሱን እሱን እየሳበ ነው። ፈጣሪ ራሱ ያስለመደው እንጂ መሀል ነጭ መሀል አሁን አሁን ቅዱስ

አመሰግናለሁ ለኮሚሽን ሀያ አምስት ፐርሰንት። ልጅቷም ፋንቱዬ አንድ ሺህ ሁለት መቶ ሀምሳ ብር ኮሚሽን የሚሆነው ማለት ነው። አራት ሺህ አምስት መቶ ብር ነው የተስማማነው። ለእሷም ከፍዬ ከደሞዟ ላይ እንዲቆረጣሉ ማለት ነው። ደሞዟ ላይ ይቆረጣል። ሰውን አርገን እኛ እና ሰው ተነጋግረን ያው የሰው ጉልበትም አይደለ አይደለ። አዎ፣ አይ ጋይዝ ከአሁኑ ፋንቱዬ እያለ ነው ልጁ። ፋንቱዬ ውይ አንተ አስረመርክ። የአንተ ከአሁኑ ኤኒዌይስ፣ ጋይዝ እኔና እኛ እሷ ምን ተነጋግረን የመጀመሪያው በጣም ስለቆሸሸ ቤቱ በነሱ ለብቻ ትንሽ ይሄድልሻል እና

ይሽንት ቤት እንትን በተለይ ይሽንት ቤት እንትን ያስፈልግናል ያስፈልግናል። አሲዱ ኡ ገባሩኛ ያስፈልጋል። ያኛው ምን ነው ወደ አሁን ሌላ ቪዲዮ እንሰራለን ወይ? ላይው ታይድ ነው ቡቻም ይሰራል ቪዲዮ አው ይሰራል። ወደ ዛኛው ቪዲዮ እንገናኛለን ነገናኛለሁ። ገብታችሁ ገብታችሁት የሱ ቪዲዮ ዛሬ ይለቃለሁ። ቻው።